እና አደይ፣ ምን የምታውቀው ነገር የለም ያልከኝ? ነው ምናልባት እኮ እሷ የምታውቀው ነገር ላይኖር ይችላል። ለምን አደውልለት? ቆይ፣ ምን ብዬ ልደውልለት? እስኪ ስልኩን ስጠኝና ልደውልለትን። አላጠራ ዜሮ ስጠኝ አርባሁለት መግባት የለም አረ፣ ነው አዎ፣ ነው በቃ፣ አሁን ሄሽ፣ ከዚህ ችግር ወሽብኝ። ቆይ፣ አንቺ ትንሽ ሸም የሚባል ነገር ያለሽ? ከዚህ በኋላ ከዚህ ሸቅደቅ የለም። በር፣ ለምንድን ነው መጡ? እሰይ እንኳን ደህና መጡ። ማሚዬ ቲና፣ ወይ ማሚዬ። አንቺ ልጅ ግን ጤና የለሽም። ጤናሽን አትሻል። ምንድነው ሁል ጊዜ ካሹ ጋዚ ንትርክ የምትይዡ? እስቲ ንገሩልኝ እህቴ፣ እኔ እኮ ከአቅሜ በላይ ሆናለች። የወገብ ቅማል ሊሆነችብ በይ የምትናገሩን ቶሎ ተናገሪና ከዚህ ዞር በይ። አሹ፣ ወይ እህቴ፣ አደራ ቤቱን ጠብቅ። ቲና ወደ ውስጥ እንዳትገባ። ፍቅርን ከፈለገቻት ፍቅር ሞታት፣ አናግራት። እንዴ ምን አለበት ብገባ ማሚዬ? ደግሜ አልናገርም። ያደረግሽውን ነገር ታውቂ ያለሽ

ምን አደረግኩኝ? እኔ ምን አድርግ ለምትይው ልጁ እኔ ምን አልኩ? እሱ ዝም ብሎ ነው የሚያወራው። ቆንጆ እዚህ ምን ትሰሪያለሽ? ምን አገባሽ? እችኑ ደግሞ ኬት ያመጣሽው? ቤዛ የማታቂያትን ሴት እንደዚህ ናት ብለሽ አትፍረጂ እሺ። ማን ነው ዳንቲ? ናይ ናይ ናይ ተቃቂ ለመቃኛ ምንሄድ ወዴት ቅምጥል ጋለ ምንኔ ነው ኬንጎም? እዛው ነው አይደል? አዎ እዛው። እናንተ እዚህ ምን ትሰራላችሁ? ማለት ምን ነው ፈራሃኝ? እንዴት ነው ማለት? አልፈራሁም። ፈርጃለሁ ለማለት ትንሽ ያዳግታል፣ ግን ያው ያልፈራሁም ዴቭ ለአዳይ ከባርኮት እስካሁን ታዋር ያለች ወይ ብሎ በአሰቃቂ ሁኔታ እያስጨነቃት ነበረ። አዳይም ደግሞ ባርኮት ከዚህ ሀገር ከወጣ ደውሎልኝም አያውቅም ታዲያ አደይ፣ ምንድን ነው ይሄ እያለ እንግዲህ አዳይ አትዋሽኝ እያለ ዴቭ ለአዳይ እያስጨነቃት ነበረ። እውነቱን ንገረኝ፣ በቃ መደባበቁን ምንም ነገር አያስፈልገውም። እኔ ደግሞ ምንም አልልሽም። አዳይ እውነቱን ንገረኝ። የምን እውነት እያለች ቆይ ምኑን ንገረኝ ዴቭ ሲጀመር አበባና ወረቀት ስለተላከ እኔ መጠርጠር አነበረብህም። ከዛም ቲና ነበረች፣ ይህ ሁሉ ሲራ እየሰራችው ማለት ነው። ከዛም በኋላ አደይም ከአንተ ይህ አልጠብቅም። ከአንቺም ብሶ የተናደሽ ነው አደይ ይላተ ዴቭ። አበባና ዴቭ እንደዚህ የተላከ ዝም ልበልሽ። እኔ ለራሴ የምታመን ሰው አንተ ባልፈራ ፈጣሪ የምፈራ ሰው ነኝ። ደግሞ ከባረኮት ሆኖ ያኔ አይሄድ ነበረ። እኔ ማውራት ያቆምኩት አይመስለኝም፣ እንደፈለግክ አስበው። እኔ መናገር ያለብኝ ተናግሪያለሁ፣ እያለችን አዳይ የዴቭን ትተው ብድግ ብላ ትነሳለች። ዴቭም አበደ ጬሳ ማለት ነው። ይህ ሁሉም ነገር የማን ስራ ነው? የቲና ስራ ነው። ቲና ከኋላቸው ቁጭ ብላ እያየች፣ እንግዲህ በደስታዋን ፍትስፍትስ ያለች የታባሽ እንኳ ደስ አለሽ ያለች እንግዲህ እንትል ያለች። ነባራ ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ የቻናል የቤተሰቦች እንኳን ደህና መጣችሁ እያላችሁበት ሰላማችሁ ብዝዝት ይበልለኝ። ነባሮች ላይክ፣ ሰብስክራይብ በማለት ይህንን ቪዲዮ እስከ መጨረሻው በማየት እንድታበረታቱኝ በትትና ጠይቃለሁ። አዲስ የሆናችሁን ላይክ፣ ሰብስክራይብ በማድረግ በየቀን እንዲወድላችሁ የደውል መልእክቷን በማጥቆር ቤተሰብ ንትሆኑ በትትና በአክብሮት እንጠይቃለን። ማለት ነው ሀሳብ አስተያየታችሁ እዚህ ኮሜንት ላይ አስቀምጦለኝ እንቀበላለን ማለት ነው ውድ ቤተሰቦች እንግዲህ ባቡሬ የባቡሬ እናትን በህልሟ የአካባቢ ሰው ሁሉ አንቺ ነሽ ያደረግሽው እያለች ቀጥ ብለሽ ከቤቴ ውጪ ልኝ እያለች የቀለም ቅምጥል በህልሟ ትመጣባታለች ማለት ነው። ከዛ በኋላ ከእንቅልፏ ስትነቃ ቅምጥል ጋር መሄድ አለብኝ ብቻዋ ናት ግን ባቡሬ እዛ አለ ትላታለች። ለምለም ትንሽ እረፍት አድርጊና በኋላ እንሄዳለን እሺ። ግን ልቤ እኮ በጣም የደነገጠ ነው። ቅምጥል ምን ሆናለች? ምን ይሻላል? እንድተራጊ ለበኪ ስልክ እደውላለሁ። ግን አንቺ እረፍት ያስፈልግሻል እና ደግሞ በኋላ እኔ ናንቺ አብረን እንሄዳለን ትላታለች። ግን ደውለሽ ጠይቅልኝ ሰላምዬ፣ ትላታለች እንግዲህ። ማዘርዋ እሺ፣ ያንቺ ተረጋጊ፣ እረፍት አድርጊ፣ እኔ ጠይቅልሻለሁ ትላታለች ማለት ነው። ለምለም የባቡር እናት በእንክብካቤ ትይዛቸዋለች ማለት ነው። ማለትም እሷ የእናትን ፍቅር ስለምታቅ እናቷን በህይወት ስላጣች እንግዲህ፣ ለእናት ፍቅር ስላላት በጣም የተንከባከበቻት ትገኛለች ማለት ነው። ለምለምን እንግዲህ ጥሩ ልጅና ጥሩና አስተዋይ ልጅ እንደሆነች ይታውቃል አደይም እንግዲህ ተክዛ ቁጭ ብላ እያለቀሰች ነበረ ባቡሬ መጣና ተገባ ዴቭ የት ሄደዋል ዴቭ የት ሄደ ነው አደይ አቤት ምንድን ነው ምን ችግር አለ ምንም ችግር የለም አዳይ አታናድጅኝ ከሩቆኜ እያየዎች ነበረ ማን ነው እንደዚህ የሚያስለቅሰሽ ምን ተፈጥሮ ነው ለምንም ቤት አለች አዎ ማዘሯ አንድ ላይ ናቸው ቤት ያሉ ሌቭ መናፈሻ ነው ያለው የትኛው ጋር ነው እላይ ያለው ጋር ነው ቆይ ለከንዶ እንዴ ቆይ፣ ምነው በሰላም ነው ስትል፣ በሰላም ነው ይላታል ማለት ነው። ባቡሬ ለአዳይም ይሄ ሁሉ ጥያቄ ይጠይቃታል ማለት ነው። እንግዲህ አዳይስ እንግዲህ ምን ምን አሰበች። አለቅም አሹ ደግሞ ደረጃው ላይ ቁጭ ብሎ ለሚን ተራ ተራ ነው እምዬ እናደራ እያለ ስለ እናቱ ዘፈን ይዘፍንላታል። ሮታ ከላይ ከደረጃ እያማጣች ነበረ። ከዛ በኋላ እሱን እያየች ፈገግ ትልና አሹዬ ትላለች። ዛሬ ምን ነው ሮታዬ፣ የት ጠፍተሽ ወጥተሻል? ሮማን ስሌለች ሮማን ስራ እያሰራች ነበረው የነበረው ዛሬ ሮማን አረፈች። ዛ የተባቷ እች ፍቅር ብዙ ስራ ነው የሚቀራት። ታዲያ ምን ትሰራለሽ? ጂና ግዣታ ረተዋት እሷን ባክ አሹ ትላታለች። እንደዛም እያወሩ እያለ የፍቅር እናትም ከደረጃ ፍቅርም ከደረጃ የውሃ ባሊ ይዛ ትመጣና እኪ፣ ሮታ ውሃ ይዘሽ ላይ አላመጣም መጣም አንቺ ራስሽ ደጃታ የተከራከሩ እያለ የፍቅርናትም ትመጣለች ማለት ነው። ስለ ፍቅርም ስለ ሮታ ብዙ መጥፎ ነገር እያወሩ ይገኙ ነበረ። ነገር ግን የፍቅርናት እንደዚ አይነት ነገር አታድርጉ፣ እስኪ የአንድ ቀን የሁለት ቀን መሆን ቻሉበት፣ ሴት ማለት እኮ እንደዛ ነው ትላለች። ከዛም በኋላ እሷ ተዋት እያለችም እንግዲህ አሹን እያለችም ፍቅርም እንግዲህ ሮታ እያለች ትመጣለች ማለት ነው። እኔ መቼ ሮማን እህቴናት ብዬ አልቀበልም። ከአዳይ ብዙ ነገር መማር እችላለሁ ቴ እንጂ ፍቅር፣ አንቺ አዳይ ወደሻት እንጂ አዳይ ምን አደረገችሽ? አንተ ያወራህ የለም አሹ። የፍቅርናትም ፍቅር ከአሹ ወደ ሳታ በዢ እንግዲህ ቀጥ ብለሽ ውጭ ትላታለች። ከዛ ሩታ ማሚ፣ አሹ ውሃውን ያግዘኝ። አሹም እሺ ብሎ ብድግ ብሎ ውሃውን ወደ ደረጃ ላይ ይዟላት ይወጣል ማለት ነው። እንግዲህ የፍቅርናት ደስ ተሰኛት ማለትም እንግዲህ ዴቭ እና እንግዲህ ባቡሬ ቁጭ ብሎ ነበረ። ከዛም በኋላ ባቡሬ እየተባለ ሰላም ይባባላሉ። እዚህ የምትሰራለት አንተ ፈልጌ ነበረ የመጣሁት። እኔ ፈልገህ ምን ነው በሰላም ነው እንዴ ይለዋል ማለት ነው። አንዳንድ የምናወራቸው ነገሮቹ አሉ። እስኪ ቁጭ በል ይለዋል ባቡሬ ለዴቭን ማለት ነው። ዴቭም ባቡሬ አጠገብ መቶ ቁጭ ይላል። ከዛም በኋላ አደይ ለምንድነው የምታስከፋ ስለምናወራ ሲል ስለአንተ፣ አንተ ስለ እኔ አዳይ መንገድ ላይ አግኝቻት ነበረ፣ እና በጣም አዝና ትግዛለች። ለአዳይ መንገድ የፈራኸው የሚያስቸግርህ ነገር አለ ካለ ደግሞ ኢፋ አውጣው፣ ይለዋል ባቡሬ። አዳይ እንደዚህ ከፍቷት ደብሯት ለማየት አልፈልግም። አዳይ በአሁኑ አጥፍታለች። ምን አጠፍታ ነው? አዳይ በድብቅ ከባርኮት ሌላ ነገር ጀምራለች መሰለኝ። ባርኮት ማነው? የአዳይ አፍቃሪ ነው፣ የፍቅር ወንድም ነው፣ ኢላ ይለዋል። ስሙ ባርኮት ይባላል። ቆይቼ አዳይ ስንት አፍቃሪ ያላት የሚገርም እኮ ነው ብሎ ባቡሬ ይስቅበታል። እሱ የት ነው ያለው? የስራ ፊልድ ወጥቶ ነው ይለዋል ማለት ነው በባውሪ በባዶ ሜዳ አደይ የኔናት ይላል። በጣም ነው የሚያፈቅራት እና እሷ ፈቀራት ፈለጋት ብሎ ነው እንዶ እሷ የምታስለቀሳት እሱ ብቻ አይደለም ይለዋል። አደይ ከሱ ጋር ያወራቸው ነገር አለ አልገባኝም። አደይ ፍቅረኛ ናችሁ? የፍቅር ጥያቄ ካቀረብክላት ተቀበለች፣ በጣም ነው የምትወድህ። ግን ችግሩ እሷ ጋር ከተናገረኝ ወደ ቤት ስመጣ ሁሌ ደስ አደኛ አደለችም። ቆይ ምን አድርግሃት ነው አላቅም፣ ባቡሬ ይለዋል። ማንም ማመን እንዳለብኝና ማመን እንደሌለብኝ አላቅም፣ በጣም ነው ግራ ያገባኝ። እሺ ዴቭ፣ እኔ በሐሳብ ላገዝህ ምን እንደተፈጠረ ነገር ይለዋል ባቡሬ ማለት ነው። ከንዛ በኋላ ሁሉም ምስጥሮን ሲናግረው፣ እሺ ባርኪ ጋር ለምን አደውልም ይለዋል። እንግዲህ ባርኪ ጋር ደውሎ ሲያረጋግጥ እኔ ከባርኪ ጋር ካደ ጋር ካወራንም ቆይተናል። እኔ እዚህ ያገም ከመጣሁም አውቻት አላቀም ይላል። ማለት ነው እንግዲህ ማዘርዋን የአዳይ እንግዲህ ምስጥር ሁሉም ነገር በጣም ይወደዳሉ። ሁሌን እንደተጣለኑ ፈተናችሁ በጣም በዝተዋል። የፈተና እሳት እኮ በጣም ጥሩ ነው። አትፈተነኝ አይባልም። ወርቅስ በእሳት ሊበተን አይደለም? ፈተናችሁ እኮ ጠንካራ የሚያደርጋችሁ ብላ እንግዲህ ግን ይሄን እድሜያችሁን አትመኑት። የሚያስደስታችሁን ነገር ሁሉ ትክክል ነው ማለት አይደለም ከማረጋችሁ በፊት ቁም ብላችሁ ማሰብ አለባችሁ ብላ እንግዲህ የባቡሬ እናት ምክር ትሰጣለች ማለት ነው። ማንዘሯ ግን እንዴት ሰው ነው የሚታመኗ? ብላ አደይ ትጠይቃለች። ሰው አይታመንም፣ እንዴት ሰው ታምኛለች ልጄ ትላለች። ባይሆናቺ ታማኝ ሁኚ፣ በዚህ ልክ ብዙ ነገር አታስቢ፣ አትጨነቂ፣ አላማሽ ብቻ አትኩሪ ትላለች የባቡሬ እናት። እንግዲህ የዛሬ ቪዲዮ በዚህ መልኩ እናበቃለን። በቀጥታ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚህ እሰናበታለሁ። በቀጥታ እስከምንገናኝ ድረስ እንግዲህ መልካም ጊዜ፣ መልካም ቆይታ እንዲሆንላችሁ እመኛለሁ ማለት ነው።